መስቀል በዓል ወቅት ለምግብነት የሚቀርብና ተደጋጋሚ ሕዝቡ በቤቱ ሲጠቀም የነበረው የምግብ አይነት ነው። እዚህ ጋር የምናደርግ አንጮቴ ይባላል። አንጮቴ በተለያየ መንገድ መጠቀም ይቻላል። የስራ ስጥ አይነት ነው። ከስራ ስጥ ምግብ ዘር የሚገኝ የምግብ አይነት ነው። እንደምታዩት እንግዲህ በጭንቦም ይበላል። በዚህ ተፈጭቶ ተቀቅሎም ደግሞ

እንደዚህ ሁሉ የምንጠቀመው የምግብ አይነት ነው። ይሄ በአብዛኛውን ጊዜ በጋሪ ወሮ ወቅት ላይ በብዛት የምንጠቀመው የምግብ አይነት ነው። ይሄ እዚህ ጋር ገለጣ ካደረጉ ጋር ተመሳሳይ ነው። የሽናሻ ባህላዊ መመገቢያ ገበታ የሚባል ነው። ከሽናሽኛ ማራ ነው የሚባለው ባለ እግሩ ብዙ ጊዜ ይህንን ይጠቀማሉ። እዚህ ጋር

ለት ወትም እናለን ትንሽና ትልቅ ጭንባ አለ። ትንሿ ጣ ትባላለች። ትልቁ ውጭ ጭንባ ነው የሚባለው። ይሄ በመስጠል በዓል ወቅት የደመራ ጊዜ የሚሽቅሪ ስነስርዓት የሚባል ለ በሽናሻ ባህል ውስጥ ይሄ ማለት ቀደም የሞቱ አባቶቻችንን የምናስታውስበት ሰዓት ነው። እንግዲህ በባህሉ ብዙ ጊዜ የሚደረግ

እሸት የምንቀምስበት ጊዜ መሆኑን የሚያመላክት ስለሆነ ደመራ ላይ፣ የዕለት ዕለትም አብዛኛውን ጊዜ የሚጠቀማቸው ናቸው። ይሄ ነው የሚባለው አንሳኛ የሚገኘው በሁለት አይነት መንገድ እንጠቀማለን። ለምግብነት ተጠብሶ መጠቀም ይቻላል። ተቀጥሎም

ከመጨረሻችን በፊት ወደ ኋላ ልመልስና የጭንቦ አሰራሮች አሉ። እስኪ ጭንቦ ከምን ከምን ይሰራል የሚለውን ነገር በቀደም ስላለፍካቸው ከሽናሻ የገበታ ስርዓቶች አሉ። በእነዚህ ስርዓቶች ላይ እስኪ

ከላይ ምን ምን እንዳለውና ለአለም አቀፍ ሚዲያ ስለሚተላለፍ ገለጻ እንድታረግ ብዬ ነው ያው ጭንቦ አሰራር እዚህ ጋር እንድትወስዱ አራቱ ማዕድ ላይ የምናየው ያው ባህላዊ ምግባቸው ነው ጭንቦና በገንፎ ብዙ ጊዜ ይጠቀማሉ እና ጭንቦ የሚሰራው በአብዛኛውን ጊዜ ከአካባቢያችን የሚገኙ የሰብል አይነቶች አሉ ከዳጉሳ ከሜራ

እንዲሁም ጤፍን ከተለያዩ የእህል አይነቶች ጋር በማቀላቀል ምን ጥንቦ መፍራት ይቻላል። እንግዲህ ድሮ እናቶቻችን በእጃቸው የፈጩ የሚጠቀሙ የምግብ አይነት ነው።

እንደ ማንኛውም እህል ሲጋገር ያው ትንሽ እንጀራ ለየት የሚያደርገው የራሱ የሆነ ምጣድ አለው። ምጣዱ ለየት ያለ ነው። እዛው በአካባቢው ነው የሚሰራው። በሸክላ የሚሰራ ምጣድ ነው። ምጣዱ ሞቅ ባለ ማገዶው ያው ይጣዳል።

ከተጣደ በኋላ በደንብ ይግማል። በጣም ከጋለ በኋላ መሬት ላይ ከወረደ በኋላ ነው አብሲት የሚጣልበት። ያው የሚጋገረው ከዛ በኋላ ነው። ስለዚህ መሬት ላይ ወርዶ ቀጥታ

ይጋገራል ። ከዛ ይቀደናል። መሬት ላይ ሆኖ ነው የሚበስለው፣ ከእሳት ላይ ሳይሆን መሬት ላይ ከደ በኋላ በደምብ ተከደ የሚበስል አዘገጃጀቱ ይህን ነው። እሺ፣ የዶሮ ስጋዎች ከጭንቦ ላይ ነው ከውጭ ነው የሚበስሉት። የዶሮ ስጋ በሁለት አይነት መንገድ ማብሰል ይቻላል። በተለይ የጥብሱ የቅቅሉ እንደተጠበቀ ሆኖ የጥብሱ በሁለት አይነት መንገድ መጠቀም ይችላል። አንደኛው

ዊራ የሚባል ብረት አለ እሱ ላይ አድርጎ ቀጥታ እሳት ላይ የሚጠበስበት ሁኔታ አለ። በሁለተኛ በሽናሻ የጭንቦ መጋገሪያ ምጣድ ላይ በሁለት አይነት መንገድ እንደገና ይጠበሳል። ራሱ እንደ ምግቡ መሬት ላይ ካወረድን በኋላ የምንጠብስበት ሁኔታም ሊኖር ይችላል። አልያ ደግሞ እንደዚሁ የጭንቦ ሊጥ ከምጣዱ ላይ

ከተጣለ በኋላ ከዛ ላይ እዛው ውስጥ ጉሆ ውስጥ ጉሆ ውስጥ ያው ስጋዎቹ ይገባሉ ማለት ነው። ከዛ በኋላ ይከደናል። እዛው ጭንቦ ውስጥ ሆኖ ይበስላል። በዚህ እንደ ቦሮ ሽናሻ ልማት ማህበር ይህ የምታስተላልፉት መልእክት ይህ ባህል በየዓመቱ የሚገኝ ባህል ነው

አንዴ የሚከበር እንደ ቦሮ ሽናሻ በዓል፣ ዘመን መለወጫ ብለን የምናከብረው ሌሎች እንቁጣጣሽ ላይ ያከብራሉ፣ እኛ ጋር ግን ቦሮ ሽናሻ ላይ ዘመን መለወጫ ብለን ጋሪ ወሮ የምንጠቀመው። ስለዚህ ይህ ባህል ነገ ነገ ወዲያ እንዲታይ ያሉት አስተዋጽኦ ምን ይመስላል? የተሰማሁት ደስታ እና እንኳን አደረሳችሁ ማለት የምትፈልጋቸው በዚ አጋጣሚ ያው ማስተላለፍ የምንፈልገው ነገር ይሄ ጋሪ ወሮ በዓል

ከተወሰነ ጊዜያት በኋላ የምንም ምን ሊጠፋ የደረሰ ባህል ነበር። ከምንም በላይ መንግስትን በወቅቱ የማንነት ስሜት ሲሰማቸው የነበሩ አመራሮችና እና የክልል መንግስት በሰጠው ትኩረት እንደገና እንዲያንጽርር የተደረገ ነው። ስለዚህ ስለመናገር

ይሄ ባህል ዝም ብሎ ባህል አይደለም። ከዘመን ዘመን ስንሸጋገር እጅግ በጣም የሚፈለጉ ሰብአዊ የሆኑ ድርጊቶች የምናስተላለፉበት በዓል ነው። ይሄ ማለት የተራበ የሚበላበት ጎረቤት ከጎረቤት ማን ነው የራበው? ማንን ነው በዚህ ሰዓት የምናስታውሰው የምናበላው

ማን ነው ከኛ ጋር መጠጣት ያለበት የተቸገረ ሰዎችን የምናስብበት በዓል ነው። ሌላኛው የተጣሉ የማህበረሰብ ክፍሎች ቅድም ሲገለጽ እንደነበሩ በመድረክ የሀገር ሽማግሌዎች ተሰብስበው ወንድም እህት በተለያዩ ማህበራዊ ጉዳይ እንግዲህ መጋጨት ከሰው መካከል ያለ ነው። ተጋጅተው ተኮራርፎ የሚኖሩ የማህበረሰብ ክፍሎች የምናስታርቅበት

ይሄ ትልቅ ሀገራዊ ፋይዳ ነው ብዬ አስባለሁ። ምክንያቱም ወንድም ለወንድም ተጣልቶ ሀገርን ማስቀጠል ከባድ ነገር። ስለዚህ ወንድም ለወንድም ታርቆ ወደ አዲሱ ዘመን ሲሸጋገር ቂም ቁርሾ እዛው የሚጠፋበት ስርዓት። ባህል ብቻ አይደለም እንደ ሌላው ዝም ብለን አክብረን ቀጥተን በልተን የምናልፈው አይደለም። ስለዚህ የተለያዩ ባህላዊ እሴቶችን

የማይዳሰሱ ቅርሶች እዚሁ አደባባይ ላይ ወጡ የሚታዩበት ከመሆኑ ባሻገር ቅድም ስልት እንደነበረ ማነ ስልት እንደነበረ በጣም እነዚህ የሰዋው የሆኑ ድርጊቶች የሚፈጸሙበት በዓል ስለሆነ እውነት ስለመናገር በአግባቡ ሁላችንም የማንነት ስሜት ተሰምቶ ማንንም ሳንጠብቅ የምንሰራ ከሆነ ይህንን አሳድገን የማይዳሰሱ

ሶች ውስጥ ማስመዝገብ የምንችልበት ትልቅ ፋይዳ ያለው በዓል ስለሆነ ሁሉም ባለድርሻ ስፔሻ ወጣቱ ይህንን በዓል ትኩረት አድርጎ ሊደግፈው የሚገባ እንደዚሁ ፕሮሞት ያደርግ የሚገባ በዓል ሊሆን ይገባል የሚለውን ነገር ለማስቀመጥ የምፈልገው ያው ለማመስገን የምፈልገው እኛ ምንም ተላይ እንግዲህ አጠቃላይ

የሚያሻን ማህበረሰብ እና አብሯቸው የሚኖሩ የማህበረሰብ ክፍሎችን እንኳን ለዚህ በዓል አደረሰ። በዓሉ የደስታ፣ የፍቅር፣ የሰላም፣ የብልጽግና የአንድነት እንዲሆን ምኞቴን እያስተላለፍ እንዲው ከልብ ማመስገን የምፈልገው ቅድም ስንል እንደነበረው ሊጠፋ የደረሰ ልንረሳው

እንግዲህ አሁን እኮ እንደ አዲስ ነገር ነው ልጆቻችን እያዩት ያለው። ስለዚህ ሊጠፋ ሲደርስ፣ አይ ይሄ ነገር ለምን ይጠፋል? አይ ጠቃሚ ነገር ነበረ ብሎ ሀሳብ ከማመንጨት አንስቶ ይሄ ነገር እዚህ ደረጃ ላይ እንዲደርስ ትኩረት አድርጎ ሲሰሩ የነበሩት የመንግስት አካላት፣ የማህበረሰብ ክፍሎች፣ የሀገር ሽማግሌዎች ትልቅ

ክብር ይገባቸዋል። ስለዚህ እስካንዳን ማቅረብ እፈልጋለሁ። ይ የክልል መንግስት ቢሆን በየወቅቱ ክብደት እየሰጠ እንግዲህ እየተከበረ ያለው እዚህ ብቻ አይደለም። የሻሻ ማህበረሰብ ያለበት እስከ አዲስ አበባ ድረስ እየተከበረ ያለ ይሄ የሚሆነው የመንግስት ድጋፍ ሲኖር ነው። ስለዚህ መንግስትንም እንደዚሁም እፈልጋለሁ። እንግዲህ ባህሉን ለማድመቅ የተለያዩ ስራዎችን ሲሰሩ የነበሩ